ሰላም እንዴት ናቸው? የአይከል ቻናል ቤተሰቦች፣ ዛሬም በአዲስ ፊልም መጥቻለሁ። የፊልሙ ርዕስም ኒቨርጎን ይባላል። ሰብስክራይብ በማድረግ ቤተሰብ ሆኖ እናመሰግናለን። ወደ ፊልሙ እንግባ። ፊልሙ የሚያጠነጥነው ሱንጂን የምትባል ከድሀ ቤተሰብ የመጣች ሴት ላይ ነው። ከዚህ አመት ከቀድሞ ትምህርት ቤቷ በጥሩ ውጤት ጨርሳ ህልሟ ወደ ሆነ ቅንጡ ትምህርት ቤት ትገባለች። ወላጆቿም ትወደው ትምህርት ቤት እንድትገባ ብዙ ጊዜ ገንዘብ በመቆጠብ አሳልፏል። በመጀመሪያ ቀለም ከሌሎች ተማሪዎች ቀለል ብላ እንደመጣች ተረዳች። በመንገዷ ላይም አንድ ተማሪ በሞተር ሳይክሉ መሪ ላይ የነበረውን የውሃ ጎማ በጥሶት ውሃ ይረጫታል። ልጁም ዚንጃንግ ይባላል። የመጣው በጣም ሀብታም ከሆነ ቤተሰብ ነው። እናም በክፍል ጓደኞቹም እንደ ተጠሪ ነው። እሷም ውሃ ስለረጫ ተናዳ ስጮሁበት ከሌላ አቅጣጫ የመጣ ኳስ ሊመታት ሲል ያድናታል ዝንጃ ከዛም ለጥፋቱ ይቅርታ ሳይጠይቅ ተጠንቅቃ እንድትራመድ ነግሯት ይሄዳል። እንደ አጋጣሚ የሆኑም ሁለቱ የሚማሩበት ክፍል አንድ ክፍል ውስጥ ይሆናል። እንጂን የቅርብ ጓደኛ አገኘች ሞይዋ የምትባል እና ብዙ የሚያመሳስላቸው ነገር አለ። ጓደኛዋም በብዙ ነገር አገዘቻት። እናም እሷ የምትቀመጥበት የእሱ ከሚቀመጥበት ፊት ለፊት ያለው ወንበር ላይ ነበር። እንደ አጋጣሚ ስዩ እንጂ ማትማቲክስ ብዙ የሚገባት ትምህርት አልነበረም። በተቃራኒው እሱ ማትማቲክስ ላይ በጣም ጎበዝ ነበረ። በትምህርት መሀል ስዩ እንጂ መጸዳጃ ቤት ለመሄድ አስፈቅዳ ልትወጣ ስትል ዚንጃንግ መልስ ለመኮረጅ ልትወጣ መስሎት በእጁ የያዘችውን መጽሐፍ ይቀማታል። ከዛም ከእጁ ለመውሰድ በምታገልበት ሰዓት መጽሐፍ ውስጥ ያስቀመጠችው ንጽህና መጠበቂያ ከመጽሐፍ ውስጥ ወድቆ ያለቀሰች ከክፍል ትወጣለች። እሱም በሰራው ስራ በጣም ተጸጸተ። ሁኔታውን ለማስተካከል ብዙ ጣረ። መጽሐፏ ላይ መስራት ያከበዷትን ጥያቄዎች ሰርቶ መጽሐፏን መለሰላት። ክፍል ካለቀ በኋላ ፎቁ መጨረሻ ላይ ቆማ ያለ በድንገት መቶ ጸጉሯን ይጎትታታል። ከዛም ለመሄድ ስትዘጋጅ ሌላ ሳይሆን በማቴማቲክስ ሊያግዛት እንደፈለገ ይነግራታል። ትታው ልትሄድ ካለች በኋላ ለመምህሯ ውጤቷ እንደምታስተካክል መናገራት እዚህ ስላት በሀሳቡ ተስማማች። ከዛን ጊዜ በኋላ ሁሉ የፎቁ መጨረሻ ላይ መገናኘት ጀመሩ። ከጊዜያት በኋላ አልፎ አልፎ ቢያናድዳትም ከሱ ጋር የምታሳልፈው ጊዜ ደስ ያላት ይመጣል። ከዛም ጥሩ ውጤት አምጥታ ለመምህሯ ያለችውን ካሳካች ፈተናዋንም ሰማኒያ አምስት አምጥታ አለፈች። በዚያም ደስተኛ ሆነች፣ እሱም ደስ አለው። ከዛ ጊዜ ጀምሮ ግንኙነታቸው እየጠበቀ ይመጣል። ግን በመሀል በትምህርት ቤት ለብዙ ጊዜ ትቀራለች ሲሆ እንጂ በዚህም እሱ ድብርት ውስጥ ይገባል። አንድ ቀን በድብርት ውስጥ ሆኖ እንቅልፍ ይወስደዋል። በተኛበት ሰዓት የእሷ ቦታ ላይ ሰው ሲቀመጥ ነቃ። በእሷ ቦታ ሰው ሲቀመጥ ደስ አላለውም ነበር። ከዛማ እንደሆነ ሲያይ የገድብ ጓደኛዋ ሞይዋናት ከዛም ሲዩንጅን ከሄደችበት መጣ። ክፍሏ ውስጥ እንደሆነች ትነግረዋለች። ወደ ክፍሏም ዚንጃንግ እያሮጠ ሄደ። የት እንደቆየች ጠይቃት እስ ነገር ፍቃደኛ ያልሆነችም በግራጇ ግን ጥቁር ጨርቅ ማሰሯን ያያል። እሱም አባቷ እንደሞተ ያመለክታል። እናም በአመቱ መጨረሻ የመረቃ ድግስ ተዘጋጀ። ድግሱ ላይም ከጓደኛው ሞይዋ ጋር ቁጭ ብለ ይመለከታል። ወደ እሷ እንግዲህ ጠጋይል ና ዚንጃንግ እንዲደንሱ ይጠይቃታል ከደነሱም በኋላ ከድግሱ ወጣ ብለው ፍቅሩን ይገልጽላታል። ከዛም ሳመችው እሱም እሺ እንዳለችው ቆጠረው። እሷ ግን በልቧ ባላቸው የኖረው ልዩነት ምክንያት አንድ ላይ ሊሆኑ እንደማይችሉ ታስብ ነበረ። ከአመት በኋላ ሱዩንጂን፣ እሷ ማለት ነው፣ የዩኒቨርሲቲ ተማሪ ሆነች እና በካምፓሱ ላይብራሪ በትርፍ ሰዓቷ ትሰራ ነበረ። ከዚህ መሀል አንድ ሰው ተዋወቀችና ብዙ ጊዜያቸውን አብረው ማሳለፍ ይጀምራሉ። አንድ ቀን ዚንጃንግ ና እህቱ ወደ ካምፓሱ ይመጣል። ከዛም ሁለቱም ምን ማለት እንዳለባቸው ግራ ገብቷቸው ያለ ጓደኛዋ መጥቶ ራሱን ፍቅረኛዋ ነኝ በማለት ያስተዋውቃል። ከዛም ዚንጃንግን ፍቅረኛዋ ነኝ ብሎ ራሱን አስተዋወቀ። ሁለቱም ጥሩ ጓደኞቿ እንደሆኑ ተናግረው በመንገዳቸው ለመጸለይ ና ምኞታቸውን ለመጻፍ ቆሙ። እሷም ዚንጃንግ ምን እንደጻፈ ለማየት ስትሞክር ደበቀባት። እየሄዱ እያለ እህቱ ጓደኛዋን የሚጠጣ ነገር እንዲገዙ ጠየቀችው። በዛ መሀል ዚንጃንግ ሲንጂያን ይሰማታል። ከዛም በኋላ ጓደኛዋ ጋር አንድ ላይብራሪ ውስጥ ቢሰሩም እንደ ድሮ ላይ ጓደኝነታቸው ሊጠነክር አልቻለም። በዚህም ምክንያት ዚንጃንግን ልትወቅሰው ሄደች። እሱም ከምርቃታቸው በኋላ ሊያገኛት ስላልቻለ ብዙ እንድትስቃ የነገራት የምርቃት ቀን ስትስማው ፍቅራቸው የሚቀጥል መስሎት እንደነበረም ነገራት። በመጨረሻ የኮሌጅ አመቷን ሱንጂን ላይብረሪ ውስጥ መስራት አቆመች። እናቷም ወደ ቤት እንድትመጣ ጠርታት ድጋሚ እንድታገባ ፍቃድ ጠየቀቻት። ሱንጂንም ተስማማች በእናቷ ሀሳብ ልትመለስ ስትወጣ ዚንጃን ግን ከዚያም እናቱ እዚህ ድርጅት ከፍታ ስራ ሊሰራ እንደመጣ ነገራት። ከዛም አብሮ ከሰሩ በኋላ ስትመረቅ እዚህ አካባቢ መታ እንድትኖር ጠየቃት። ምርቃቷ ሲደርስ እሱ ወዳለበት አካባቢ ስራ መፈለግ ጀመረች፣ ከእሱ ጋር ቅርብ ለመሆን። እናም አንድ ድርጅት ተቀበላት። እሱ ከዛም እሱ ደውሎ ድርጅት እንደከፈተና ሰራተኞች እንደሚፈልግ ነገራት። ከዛ ስራ እንደተቀጠረ ስትነግረው ተናደደ። እሷም ጥፋተኝነት ተሰምቷት በባቡር እሱ ወዳለበት መሄድ ስትጀምር መሀል መንገድ ላይ ዝንጃንግ ደወለላት ለስንጅን ሊያት ወደ እሷ እየመጣ እንደሆነ ነገራት። ከዛ መሀል ላይ ለመገናኘት ተስማምተው ከባቡሩ ላይ ሲንጂን ወረደች። ከዛም ጠበቀችው፣ መጣ፣ ተቃቀፉ። ከዚያም አንድ ላይ ተመለሱ። እሱ ልብስና ጫማ ገዛላት የእህቱ ቀለበት ፕሮግራም ላይ አንድ ላይ እንዲሄዱ ወደ ፕሮግራሙ ሲደርሱ የእህቱ እጮኛ የቀድሞ ጓደኛ እንደሆነ ሲንጂን እንደሆነ ስታይ ደነገጠች። ከዛም አወሩና የወደፊ ሚስቱን እንዲንከባከባት መከረችው። ከቀና በኋላ ወደ ስራ ስትመለስ እንጀራ አባቷ መጥቶ አያችው። እናቷ በጣም እንደታመመችና ወጪውን ለመሸፈን ብዙ ዕዳ ውስጥ እንደሆኑ ገንዘቡንም እንድትሰጣቸው ይጠይቃታል። ብዙ ጓደኞቿ ገንዘብ እንዲያበድሯት ደውላ ብትጠይቅም ማንም ፍቃደኛ ሊሆንላት አልቻለም ነበር። ከዛ ምርጫ የለኝም ብላ በማሰብ የቀድሞ ጓደኛዋ ጋር ብር ተቀበላለች። ከዛም ዚንጃንግ ወደ ቤት መጥቶ ገንዘብ ሲሰጣት እንዳገኘችና እንደማትቀበለው ትነግረዋለች። ከዛም ለሱ እንደመናገር ሌላ ሰው ለምን እንደጠየቀች ጠየቃት። ከዚያ ወጡ፣ ወደ እሱ ቤት ሄዱ፣ ብሩ መለሰለት። ምሽት ላይም ከጓደኞቹ ጋር እየተዝናና እሷ ስትመጣ ለማስቀናት ሌላ ሴት እያቀፈ ወደ ቤት አብራት እንደማይሄድ ነገራት። በዚህ ምክንያት ግንኙነታቸው ላልቱ፣ ተለያዩ ሁለቱ እሱም እናቱ ወዳለችበት አሜሪካ ሄደ ምንም እንኳን ረጅም ጊዜ ቢያልፍም ልትረሳው አልቻለችም ሲሆ እንጂ ለዛም አብረው ይጸል ወደ ነበረበት ቦታ ሄደች ከዛም ሰዎች እስከ ዛሬ የጻፉትን ምኞት አገኘች ና የእሱን በእጅ ጽፉ ፈልጋ አገኘችው እናም አንድ ላይ እንዲኖሩ ተመኝቶ እንደነበር ስታይ አለቀሰች እናም እሱን ለማግኘት ወደ ኒውዮርክ ሄደች አቅጣጫ ሰዎችን ጠይቃ እሱ ወዳለበት ሆቴል ደረሰች ና ከርቀት አየችው ሆኖም ግን ሲንጃንግ አብረው ነፍሰ ጡር ሴት ነበረች። ከዛም ሱዮንጂን ፊቷን አዙራ ወዳመጣችበት ተመለሰች። በመኪና ሲያልፍ ከጀርባ አይቷት እሷ ነች ወይስ እሷን የሚመስል ሌላ ሰው ነው ብሎ በስተመጨረሻም ከመኪና ወረደና ወደ እሷ መሮጥ ጀመረ። ግን ያገኛት አልቻለም ነበር። እሷም ወደ ተማሩበት ትምህርት ቤት ተመልሳ ፎቅ ላይ ቆማ እያለ ከኋላ ዚንጃንግ መጥቶ ጸጉሯን ይጎትታታል። እሱም ኒውዮርክ ውስጥ እየፈለገችው እንደነበር ጠየቃት። እሷም አልመለሰችም። ከዛም በሰልኩ ቪዲዮ ከፍቶ እያሳያት የጓደኛው ባለቤት እንደሆነችና እያገዛት እንደነበር ነገራት። በስተመጨረሻ ተቃቀፉ። ቤተሰቦቻችን የዛሬ ፊልም ይህን ይመስል ነበረ። ከወደዳችሁት ኮሜንት፣ ሰብስክራይብ፣ ላይክ፣ ሼር አርጋችሁ ጠብቁን። በሌላ ቪዲዮ እስክንገናኝ መልካም ጊዜ። እናመሰግናለን።